የደብረ ብርሃን ዩኒቨርሲቲ ችግር ፈቺ በምርምር በማድረግ የፈጠራና ቴክኖሎጂ ስራዎችን በመደገፍ ማህበረሰቡን ተጠቃሚ እያደረገ እንደሚቀጥል የዩኒቨርሲቲው ፕሬዝዳንት ዶክተር አስማራ መለሰ ገለጹ። ዩኒቨርሲቲው በስምንት ኮሌጆች በሰላሳ ዘጠኝ የትምህርት አይነቶች የሰለጠኑ አንድ መቶ አንድ ሺህ አንድ መቶ ስምንት የመጀመሪያ ዲግሪና ሁለት መቶ ሀምሳ አንድ የድህረ ምረቃ ተማሪዎችን አስመርቋል። ተመራቂ ተማሪዎች ሙሉ ጊዜያቸውን በአግባቡ በመጠቀም በእውቀት በክህሎት ና በአመለካከት በስነ ምግባር ብቁ መሆናቸውንም ገልጸዋል። ደጀናምባቸው ደጀን የበቀለ ዝርዝር አለው። የደቡብ አፍሪካው የነፃነት ታጋይ ኔልሰን ማንዴላ በአንድ ወቅት ትምህርት ዓለምን መቀየር የሚያስችል ሁነኛ መሳሪያ ነው ብለው ነበረ። በትምህርት ላይ ቀድመው የሰሩ ሀገራት ታዲያ በሁሉም ዘርፍ ተጽዕኖ ፈጣሪ ሆነው ነው እየተመለከትናቸው ያለ ነው። ዛሬ የደብረ ብርሃን ዩኒቨርሲቲ ለ18ኛ ዙር ያስለጠናቸውን ተማሪዎች አስመርቋል። በምረቃ መርሃ ግብሩ ላይ የዩኒቨርሲቲ ፕሬዚዳንት ዶክተር አስማረ መለሰ ተማሪዎች እንግዲህ የተሻለ ውጤት እንዲያስመዘግቡ እንደ ዩኒቨርሲቲ የተለያዩ ስራዎች ሲሰሩ እንደነበረ ገልጸዋል ባጠቃላይ የደብረ ብርሃን ዩኒቨርሲቲ በተሰጠው ተልቆ መሰረት የመማር ማስተማር ተግባር ማስተማር ተግባራዊ ችግር ፈቺ ድርድር እውቀት ላይ የማህበረሰብ አገልግሎት በፈጠራና ቴክኖሎጂ ስራዎች ማህበረሰቡ ተጠቃሚ በማድረግ ብሎም ለሀገር እድገት ጉልህ አስተዋጽኦ እያደረገ ይገኛል። ተማሪዎችም ባገኙት እውቀት፣ ባካበቱት ልምድ ጭምር ሀገራቸውንና ህዝባቸውን እንዲያገለግሉ ያድራ ቃል ሰጥተዋል። በዩኒቨርሲቲ ቆይታችሁ በተለያዩ የኔክሮች መስኮች የቀሰማችሁትን የውቅ እውቀትና ያካበታችሁትን ክህሎት እንዲሁም ያገኛችሁትን ተወቅሮ በመጠመር በተለየው አጋጣሚ ሁሉ የድርሻችሁን እንድትወጡ አደራ እያልኩኝ ባገኛችሁት እውቀትና ክህሎት በቅንነት በታማኝነትና በታማኝነት እንድታገለግሉ አደራ እያል በምትሰማሩበት የስራ መስክ ሁሉ ስኬታማ እንድትሆኑ ከልቤ እመኛለሁ። የተመራቂ ተማሪዎች ውጤት እንዲሁም በአጋጣሚ የተገኘ አይደለም። ብዙ ውጣ ውረዶችን አልፈው ነው ከስኬት ላይ የደረሱት። እናም ያገኙትን እውቀት ተጠቅመው ሀገራቸውን ሕዝባቸውን ለማገልገል ቁርጠኛ መሆናቸውን ነው የገለጹት። በጣም ደስ ይላል። ማለት የለፋበትን ማንኛውም ሰው ማግኘት አለበት፣ የለፋበትን ነገር ቤተሰብ ሳክሪፋይ አድርጎበታል። እኔ የሚሆን የከፈልኩበት ነገር አለ። ከዛ አንጻር በጣም ትልቅ ነገር ነው ብዬ አስባለሁ። እና ምንድነው ፊል ያደረግኩን ነገር በማንኛውም ነገር ሀርድወርኪንግ እስከሆን ድረስ ምንም እናጣው ነገር አይኖርም፣ የሚል እይታ እንዲኖረኝ አድርጎኛል። ሶፍትዌር ኢንጂነሪንግ ተመራቂ ነኝ። እንግዲህ የአምስት ዓመት እዚህ ቆይታ ነበረን። አሪፍም ከባድም ጊዜ ነበረ። እንግዲህ ያው ፈርስት አካባቢ ትንሽ ከብዶ ነበር። አሁን ያው አሳክተነዋል። እንደምን እኔ በማኔጅመንት ዲፓርትመንት የተመረኩት እና ቆይታችን ምንም አሪፍ ነበር እግዚአብሔር ይመስገን። ሳይማር ያስተማረ ማህበረሰብ ነው እና ቤተሰብም ሳይማር ያስተማረ ቤተሰብ ነው እና ያለን ሀገርም ቤተሰብ ከኛ የተሻለ ነገር ይጠብቃል። እኔም በተማርኩበት ዘርፍ ፕራክቲካሊ እስካሁን ቴዎሪ ነው በዚህ የምንማረው እና ያን ነገር ፕራክቲካሊ የተሻለ ሰው ሆኜ የተሻለ ቦታ ተገኝቼ እና ይሄ ደግሞ የስኬት መጀመሪያ ነው። ገና የመጀመሪያ ዲግሪ ነው ማስተርስ ዶክተሬት ዛ የሚቀጥሉ ሀይ ሌቭል የሆኑ የትምህርት ደረጃዎች አሉ። በእነሱ ላይ ፓርት ቤት አድርጌ የተሻለ ነገር ለሀገሬ ማበረክት ደስ ይለኛል። ያው ከእግዚአብሔር ጋር እንግዲህ ተቀጥረን ሰርተን ወደፊት ደግሞ የራሳችንን ቢዝነስ ምናምን ለመጀመር አስባለን። ከእግዚአብሔር ጋር ሶፍትዌሮችን አበልጽገን እንግዲህ ሀገራችን እንረዳለን ብለን እናስባለን። ሁል ሁልጊዜ ስራ መፈለግ ብቻ ሳይሆን ስራ መፍጠር እንዳለብን አምናለሁ በተለይ ወላጆች ደግሞ ለዓመታት ልጆቻቸውን ሲያስተምሩ ሲያሳድጉ ቆይተዋልና አሁን ደግሞ የለፉበትን የልፋት ውጤታቸውን ነው ያገኙት። በዚህም ከፍተኛ ደስታ እንደተሰማቸው ነግረውናል። ልጄም በጣም ጥሩ ልጅ ታዛዥ ነው። ለዚህ እግዚአብሔር አብቅቶታል። ከሚፈልገው በላይ በጣም ደስተኛ ልጅ ደግሞ በጣም ነው ወደው አስተምሮ በስነ ስርዓት በስነ ምግባር አስተምሮ መክሮ ለዚህ ቁም ነገር መብቃት ከእግዚአብሔር ጋር ደስ ይላል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጄኔራል ዳይሬክተር ዶክተር መሳይ ኃይሉ በክብር እንግድነት ተገኝተዋል። በወቅቱ ባደረጉት ንግግር እንግዲህ በተለይ ተመራቂ ተማሪዎች ስራ ጠባቂ ብቻ ሳይሆኑ ስራ ፈጣሪ ሆኖ ሀገራቸውን እንዲያገለግሉ ነው ያሳሰቡት። በተለይ ኢትዮጵያ በአሁን ጊዜ ከተመራቂ ተማሪዎች ብዙ እንደምትጠብቅም ጭምር ተናግረዋል።